ጆኒ እና ሴዶ ፋይት ቢያደረጉ ምን የሚፈጥር ይመስላል? ዶ ለምንድን ነው ፋይት የማታደርገው? እስካሁን ፕሮፌሽናል ፋይት ስንት አድርገሃል ዛሬ ከማጋን ያለ ነው የሞይታይ ፋይተር ኢድሪስ ጋን ያለ ነው። ሰው ስላገኘው ደስ ብሎኛል። ስላገኘው ደስ ብሎኛል። ሰው አሰ ፋይተር ልጠይቀው የምፈልገው ጥያቄ አለ። ሰው የመጀመሪያው እንደ ፋይተር በሳምንት ስንት ቀን ነው ትሬን የምታደረገው? በሳምንት አምስት ቀን ነው ትሬን ማደርገው። ስንት ሰዓት ትሬን ታረጋለህ? ማክሲመም ሶስት ሰዓት በቀን ሁለቴ ነው። እስካሁን ፕሮፌሽናል ፋይት ስንት? ወደ አራት አምስት አካባቢ ከዛ ውስጥ ሶስት ስስቱን መሸንፋል። አንተ የሞይታዊ ፋይተር አይደለ ሴዶ፣ ለምንድን ነው ፋይት የማታደርገው? አንተ ሁሉም አርት የራሱ የሆነ ዲስፕሊን አለ። ሞይታዊ ፋይተር ለመሆን ሞይታዊን መስራት አለበት፣ እሱን ማወቅ አለበት። ከዛ ውጪ ምናልባት በሚክስድ ማሻራርት ኤምኤምኤ በሚባለው ህግ ትኛውን ማርት የሰራ ሰው በኪሎ ካታጎሪ ፋይት ማድረግ ወይም መጋጠም ይችላል። ማ ዝግጁ ነው ማለት ነው። ኤኒዋን ኤኒዌር ማንኛውም ሰው መምጣት ይችላል። ጆኒ እና ሴዶ ፋይት ቢያደርጉ ምን የሚፈጥር ይመስላል? ቢቀበልና ከምናያቸው ነገሮች አንጻር ጆኒ ባለው ወቅታዊ ብቃት ትሬኒንግ ላይ ስላለ ስፖርቱ ላይ ስላለ ጆኒ ያሸንፋል ብዬ አስባለሁ። ሰይዶም ስፖርተኛ ነው፣ ግን ደግሞ ስፖርተኛ ወቅታዊ ብቃት ያስፈልጓል፣ ትሬኒንግ ላይ ያስፈልገዋል፣ ቼክ ማድረግ አለበት እራሱ። ከዛ አንጻር ሰይዶ ሉዝ ያደርጋል ብዬ አስባለሁ።